መዝሙር 75 በቅንፍ 76 ለመዘምራን አለቃ በበገናዎች ስለ አሶራውያን የአሳፍ የምስጋና መዝሙር እግዚአብሔር በይሁዳ ታወቀ፣ ስሙም በእስራኤል ላይ ታላቅ ነው። ስፍራው በሳሌም፣ ማደሪያውም በጽዮን ነው። በዚያም የቀስትን ኃይል ጋሻን ሰይፍን ሰልፍንም ሰበረ፤ በዚያም ቀንዶችን ሰበረ። አንተ በዘላለም ተራሮች ሆነህ በድንቅ ታበራለህ። ልበ ሰነፎች ሁሉ ደነገጡ፣ እንቅልፋቸውንም አንቀላፉ። ባለጠጎች ሁሉ በእነርሱ እጅ ምንም አላገኙ። የያዕቆብ አምላክ ሆይ፣ ከተግሣጽህ የተነሣ ፈረሰኞች ሁሉ አንቀላፉ። አንተ ግን አንተ ግሩም ነህ፣ ቁጣህን ማን ይቃወማል? ፍርድህን ከሰማይ አሰማህ፤ ምድር ፈራች ዝምም አለች። ልቤ ውኃን ያድን ዘንድ እግዚአብሔር ለፍርድ በተነሳ ጊዜ ከሕሊናቸው ትርፍም በዓልህን ያደርጋሉ። ለአምላካችን ለእግዚአብሔር ስእለትን ከፈሉ። በዙሪያው ያሉ ሁሉ እጅ መንሻን ለሚያስፈራው ያገባሉ በዙሪያው ያሉ ሁሉ እጅ መንሻን ለሚያስፈራው ያገባሉ። የመኳንንትን ነፍስ ያወጣል በምድርም ነገሥታት ዘንድ ያስፈራል። መዝሙር 7 76 በቅንፍ 77 ለመዘምራን አለቃ ስለ ኤዶታም የአሳፍ መዝሙር በቃሌ ወደ እግዚአብሔር ጮ ቃሌም ወደ እግዚአብሔር ነው፣ እርሱም አደመጠኝ። በመከራዬ ቀን እግዚአብሔርን ፈለግሁት፤ እጆቼ በሌሊት በፊቱ ናቸው፣ አላረፍሁምም፤ ነፍሴም መጽናናትን አልቻለችም። እግዚአብሔርን አሰብሁት ደስ አለኝም፤ ተናገርሁ ነፍሴም ፈዘዘች። ዐይኖቼ እንዲተጉ ያዝሃቸው፤ ደነገጥሁ አልተናገርሁም። የድሮውን ዘመን አሰብሁ፤ የዘላለሙን ዓመታት አሰብሁ፣ አጠናጠንሁም። በሌሊት ከልቤ ጋር ተጫወትሁ፣ ነፍሴንም አነቃቃኋት። እግዚአብሔር ለዘላለም ይጥላልን? እንግዲህስ ቸርነቱን አይጨምርምን? ለዘላለምስ ምሕረቱ ለልጅ ልጅ ተቈረጠችን? የተናገረውስ ቃል አልቋልን? እግዚአብሔርስ ሞገሱን ረሳን! ረሳን በቁጣውስ ምሕረቱን ዘጋውን! ዘጋውን። ይህ ድካሜ ነው አሉ፤ የልዑል ቀኝ እንደ ተለወጠ የእግዚአብሔርን ሥራ አስታወሱ። የቀድሞውንም እታምራትህን አስታውሳለሁና በምግባርህም ሁሉ እናገራለሁ፣ በሥራህም እጫወታለሁ። አቤቱ መንገድህ በመቅደስ ውስጥ ነው። እንደ አምላካችን ያለ ታላቅ አምላክ ማን ነው? ታምራትን የምታደርግ አምላክ አንተ ነህ፤ ለሕዝብህ ኃይልህን አስታወቅሃቸው። የያዕቆብንና የዮሴፍን ልጆች ሕዝብህን በክንድህ አዳንሃቸው። አቤቱ ውሆች አዩህ፤ ውሆቹም አይተውህ ፈሩ፤ ጥልቆች ተነዋወጡ። ውኆችም ጮኹ፤ ደመኖች ድምፅን ሰጡ ፍላጾችህም ወጡ። የነጎድጓድህ ድምፅ በአውሎ ነበረ። መብረቆች ለዓለም አበሩ። ምድር ተናወጠች፣ ተንቀጠቀጠችም። መንገድህ በባህሩ ውስጥ ነው፣ ፍለጋህም በብዙ ውኆች ነው። አረማመድህም አልታወቀም። በሙሴና በአሮን እጅ ሕዝብህን እንደ በጎች መራሃቸው። መዝሙር 77 በቅንፍ 78። የአሳፍ ትምህርት። ሕዝቤ ሆይ ሕጌን አድምጡ፣ ጆሮአችሁንም ወደ አፌ ቃል አዘንብሉ። አፌን በምሳሌ ከፍታለሁ፤ ከቀድሞ ጀምሮ ያለውን ተምሳሌት እናገራለሁ። የሰማነውንና ያወቅነውን አባቶቻችንም የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩ፤ የእግዚአብሔርን ምስጋናና ኃይሉን ያደረገውንም ተአምራት ተናገሩ። ለልጆቻቸው ያስታውቅ ዘንድ ለአባቶቻችን ያዘዘውን ምስክር በያዕቆብ አቆመ፣ በእስራኤልም ሕግን ሠራ፤ የሚመጣ ትውልድ የሚወለዱም ልጆች ያውቁ ዘንድ ተነሥተው ለልጆቻቸው ይነግራሉ ተስፋቸውን በእግዚአብሔር እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ ትእዛዙንም እንዲጠብቁ እንደ አባቶቻቸው እንዳይሆኑ፣ ጠማማና የምታስመርር ትውልድ፣ ልቧን ያላቀናች ትውልድ፣ ነፍሷ በእግዚአብሔር ዘንድ ያልታመነች። የኤፍሬም ልጆች ለሰልፍ ታጥቀው ቀስትን ገትረው በሰልፍ ቀን ወደ ኋላ ተመለሱ። የእግዚአብሔርን ኪዳን አልጠበቁም፣ በሕጉም ለመመላለስ እምቢ አሉ። መልካም ሥራውንና ያሳያቸውን ታምራት ረሱ። በግብፅ አገርና በጣንዮስ በረሃ በአባቶቻቸው ፊት የሠራውን ታምራት ባሕርን ከፍሎ አሳለፋቸው። ውሆችን እንደ ክምር አቆመ። ቀን በደመና መራቸው፣ ሌሊቱንም ሁሉ በሳት ብርሃን ዓለቱን በምድረ በዳ ሰነጠቀ፣ ከጥልቅ እንደሚገኝ ያህል በብዙ አጠጣቸው። ውሃን ከጭንጫ አወጣ፣ ውሃንም እንደ ወንዞች አፈሰሰ። ነገር ግን ይበድሉት ዘንድ እንደ ገና ደገሙ፣ ልዑልንም በምድረ በዳ አስቈጡት። ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት። እግዚአብሔርን እንዲህ ብለው አሙት። እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን? ዓለቱን መታ፣ ውሆችም ወጡ፣ ወንዞችም ጎረፉ። እንጀራን መስጠት ይችላልን? ለሕዝቡስ ማዕድን ያዘጋጃልን? እግዚአብሔርም ይህን ሰምቶ ተቈጣ፣ በያዕቆብም ላይ እሳት ነደደ መዓትም በእስራኤል ላይ መጣ፤ በእግዚአብሔር አላመኑምና በመድኃኒቱም አልተማመኑምና። ደመናውን ከላይ አዘዘ፣ የሰማይንም ደጆች ከፈተ፤ ይበሉም ዘንድ መናን አዘነበላቸው። የሰማይንም እንጀራ ሰጣቸው፤ የመላእክትንም እንጀራ ሰው በላ፤ ስንቅንም እስኪተርፋቸው ላከላቸው። ከሰማይ የምሥራቅን ነፋስ አስነሳ፣ በኃይሉም የደቡብን ነፋስ አመጣ። ሥጋን እንዳፈር የሚበሩትንም ወፎች እንደ ባሕር አሸዋ አዘነበላቸው። በሰፈራቸው መካከል በድንኳናቸውም ዙሪያ ወደቀ። በሉ እጅግም ጠገቡ፣ ምኞታቸውንም ሰጣቸው። ከወደዱትም አላሳጣቸው። መብላቸውም ገና በአፋቸው ሳለ የእግዚአብሔር ቁጣ በላያቸው መጣ ከእነርሱም ከፍ ያሉትን ገደለ የእስራኤልንም ምርጦች አሰናከለ ከዚህም ሁሉ ጋር እንደ ገና በደሉ ታምራቱንም አላመኑም ቀኖቻቸውም በከንቱ አለቁ ዓመቶቻቸውም በችኮላ በገደላቸውም ጊዜ ወዲያው ፈለጉት ተመለሱ፣ ወደ እግዚአብሔርም ገሰገሱ። ረዳታቸውም እግዚአብሔር መድኃኒታቸውም ልዑል አምላክ እንደሆነ አሰቡ። ባፋቸውም ብቻ ወደዱት፣ ባንደበታቸውም ዋሹበት። ልባቸውም ከእርሱ ጋር አልቀናም፣ በቃል ኪዳኑም አልተማመኑትም። እርሱ ግን መሐሪ ነው፣ ኃጢአታቸውንም ይቅር ይቅራላቸው፣ አላጠፋቸውም ቁጣውንም መመለስ አበዛ፣ መዓቱንም ሁሉ አላቃጠለም። ወጥቶ የማይመለስ መንፈስ ሥጋም እንደሆኑ አሰበ። በምድረ በዳ ምን ያህል አስቆጡት፣ በበረሃም አሳዘኑት። ተመለሱ፣ እግዚአብሔርንም ፈተኑት፣ የእስራኤልንም ቅዱስ አሳዘኑት። እነርሱም እጁን አላሰቡም ከጠላቶቻቸው እጅ ያዳነበትን ቀን በግብጽም ያደረገውን ታምራቱን በጣኔዎስም በረሃ ያደረገውን ድንቁን። ወንዞቻቸውንም ወደ ደም ለወጠ ምንጮቻቸውንም ደግሞ እንዳይጠጡ። ዝንቦችንም በላያቸው ሰደደባቸው በሏቸውም በጓጉንቸርም አጠፋቸው። ፍሬያቸውን ለኩብኩባ ስራቸውንም ላንበጣ ሰጠ፣ ወይናቸውን በበረዶ በለሳቸውንም በአመዳ ያጠፋ። እንሰሶቻቸውን ለበረዶ ሀብታቸውንም ለእሳት ሰጠ። የመዓቱን መቅሰፍት በላያቸው ሰደደ፤ መቅሰፍትን መዓትንም መከራንም በክፉዎች መላእክት ሰደደ። ለቁጣው መንገድን ጠረገ፤ ነፍሳቸውንም ከሞት አላዳናትም። እንስሶቻቸውንም በሞት ውስጥ ዘጋ፣ በኩሮቻቸውንም ሁሉ በግብፅ የድካማቸውንም መጀመሪያ በካም ድንኳኖች ገደለ። ሕዝቡን ግን እንደ በጎች አሰማራቸው፣ እንደ መንጋም በምድረ በዳ መራቸው። በተስፋም መራቸው አላፈሩምም፣ ጠላቶቻቸውንም ባሕር ደፈናቸው። ወደ መቅደሱም ተራራ አገባቸው ቀኙ ወደ ፈጠረችው ወደዚያች ተራራ ከፊታቸውም አሕዛብን አባረረ፤ ርስቱንም በገመድ አካፈላቸው፣ የእስራኤልንም ወገኖች በቤታቸው አኖረ። ነገር ግን ልዑል እግዚአብሔርን ፈተኑት አስቈጡትም፤ ምስክሩንም አልጠበቁም። ተመለሱም እንደ አባቶቻቸውም ከዱ፤ እንደ ጠማማ ቀስትም ተገለበጡ። በኮረብታ መስገጃዎቻቸውም አስቆጡት፤ በተቀረጹ ምስሎቻቸውም አስቀኑት። እግዚአብሔርም ይህን ሰምቶ ተቆጣ፤ እስራኤልንም እጅግ ናቀ። የሴሎምን ማደሪያ ተዋት፤ በሰዎች መካከል ያደረገባትን ድንኳኑን። ኃይላቸውን ለምርኮ ሽልማቱንም በጠላት እጅ ሰጠ። ሕዝቡንም በጦር ውስጥ ዘጋቸው ርስቱንም ቸል አላቸው። ጎልማሶቻቸውን እሳት በላቸው፣ ቆነጃጅቶቻቸውም አላዘኑም። ካህናቶቻቸውም በሰይፍ ወደቁ፣ ባልቴቶቻቸውም አላለቀሱላቸው። እግዚአብሔርም ከእንቅልፍ እንደሚነቃ ተነሣ፣ የወይን ስካር እንደ ተወው እንደ ኃያልም ሰው። ጠላቶቹንም በኋላቸው መታ፣ የዘላለምን ሐሳር ሰጣቸው። የዮሴፍንም ድንኳን ተዋት፣ የኤፍሬምንም ወገን አልመረጠው። የይሁዳን ወገን ግን መረጠ፣ የወደደውን የጽዮንን ተራራ። መቅደሱን እንደ አርያም ሠራ፣ ለዘላለምም በምድር ውስጥ መሠረታት። ዳዊትንም ባርያውን መረጠው፣ ከበጎቹም መንጋ ውስጥ ወሰደው፣ ከሚያጠቡም በጎችም በኋላ ባርያውን ያዕቆብን ርስቱንም እስራኤልን ይጠብቅ ዘንድ ወሰደው። በልቡ ቅንነት ጠበቃቸው፣ በእጁም ብልሃት መራቸው። መዝሙር 78 በቅንፍ 79 የአሳፍ መዝሙር አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህንም መቅደስ አረከሱ፣ ኢየሩሳሌምንም እንደ መደብ አደረጓት። የባሪያዎችህንም በድኖች ለሰማይ ወፎች መብል አደረጉ፣ የጻድቃንህንም ሥጋ ለምድር አራዊት፤ ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ፣ የሚቀብራቸውም አጡ። ለጎረቤቶቻችንም ስድብ ሆንን፣ በዙሪያችንም ላሉ ሳቅና ዘበት አቤቱ እስከ መቼ? ለዘላለም ትቆጣለህ? ቅንዓትህም እንደ ሳት ይነዳል። ስምህን በማይጠሩ መንግሥታት ላይ በማያውቁህም አሕዛብ ላይ መዓትህን አፍስስ። ያዕቆብን በልተውታልና ስፍራውንም ባድማ አድርገዋልና የቀደመውን በደላችንን አታስብብን፤ ምሕረትህ በቶሎ ታግኘን እጅግ ተቸግረናልና። አምላካችንና መድኃኒታችን ሆይ እርዳን፣ ስለ ስምህ ክብር አቤቱ ታደገን፤ ስለ ስምህም ኃጢአታችንን አስተስሪል። አሕዛብ አምላካቸው ወዴት ነው እንዳይሉ፣ የፈሰሰውን የባሪያዎችህን ደም በቀል በዐይኖቻችን ፊት አሕዛብ ይወቁ። የእስረኞች ጩኸት ወደ ፊትህ ይግባ እንደ ክንድህም ታላቅነት ሊገደሉ የተፈረደባቸውን አድን። አቤቱ የተዘባበቱብህን መዘባበቻቸውን ለጎረቤቶቻችን ሰባት ጥፍ በብብታቸው ክፈላቸው። እኛ ሕዝብህ ግን የማሰማሪያህም በጎች ለዘላለም እናመሰግንሃለን፣ ለልጅ ልጅም ምስጋናህን እንናገራለን። መዝሙር 79 በቅንፍ ሰማንያ ለመዘምራን አለቃ በመለከቶች ስለ አሶራውያን የአሳፍ የምስክር መዝሙር። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ፣ አድምጥ፤ በኪሩቤል ላይ የምትቀመጥ ተገለጥ። በኤፍሬምና በብንያም በምናሴም ኃይልህን አንሳ እኛንም ለማዳንና፣ አቤቱ መልሰን ፊትህንም አብራ እኛም እንድናለን። የሰራዊት አምላክ አቤቱ፣ በባሪያ ጸሎት ላይ እስከ መቼ ትቆጣለህ? የእንባ እንጀራን ትመግበናለህ፣ እንባም በስፍር ታጠጣናለህ። ለጎረቤቶቻችን ክርክር አደረግኸን። ጠላቶቻችንም በላያችን ተሳለቁብን። የሰራዊት አምላክ አቤቱ መልሰን ፊትህንም አብራ እኛም እንድናለን። ከግብፅ የወይን ግንድ አመጣህ፤ አሕዛብን አባረርህ፣ እርሷንም ተከልህ። በፊቷም ስፍራን አዘጋጀህ፣ ስሮቿንም ተከልህ፣ ምድርንም ሞላች። ጥላዋ ተራሮችን ከደነ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፎቿንም እስከ ባህር፣ ቡቃያዋንም እስከ ወንዙ ዘረጋች። አጥሯን ለምን አፈረስ? መንገድ አላፊ ሁሉ ይቀጥፋታል። የዱር እሪያ አረከሳት፣ የአገር አውሬም ተሰማራባት። የሰራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት እይም ይህችንም የወይን ግንድ ጎብኝ፣ በሰው ልጅ ላንተ ያጸናኸውን ቀኝህ የተከላትን አንሳ። በእሳት ተቃጥላለች ተነቅላማለች፤ ከፊትህ ተግሣጽም የተነሣ ይጠፋሉ። ላንተ ባጸናኸው በሰው ልጅ ላይ በቀኝህ ሰው ላይ እጅህ ትሁን። ካንተም አንራቅ፤ አድነን ስምህንም እንጠራለን። የሰራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን።